ለእኛ አብዛኛው ጊዜ የሚሰጠው የረመዳን እንትን ኢድና አረፋ ላይ ነው፣ አረፋ ነው። ምክንያቱም ይሄ አንድ ሴትዮ ብቻ አደለችም፣ ልጆቿ እነሱ ሲሰጥ ማለት ነው። አንዳንዶቹ አምስት አምስት ሺ ይሰጣል፣ አራት ሺ ይሰጣል። እንደሱ አልቆ በግን ያው አስራ ስድስት ሺ። ያው ከዱበይ ፕሬዚዳንት ጋር አንዲት ኢትዮጵያዊታችን ፎቶ ተነስታ፣ ስለዚህ ሽታችን ማወቅ እንፈልጋለን። ደሞዟ ስንት ነው? ለኢድ ስንት ሸቀለች? ሸቃሪት ወይ አጣርተሽ አምጪልኝ ብላችሁ ነበር። እኔ መቼም የማልገባበት የማልወጣበት የለም። ሆ በዚህ አጋጣሚ አዲስ የመጣችሁቶች ከአንድ ቤቶች እንዳትጎለቱ፣ ከኔ ተማሩ። እውነቴን ነው የምላችሁ። እኔ እስከ ዛሬ ድረስ ከዚህ ቤት ውስጥ የተቀመጥኩትም በየ ሁለት አመቱ ተመላለሸ ቢሆን ኑሮ እህኔ ወይ ከአንዱ ፕሬዚዳንት ቤት ጥሎ ነበር ወይም አቋራሸን አግኝቼ ረፍት ላ ይሆን ነበር። አሰማችቷል፣ የሀገሬ ልጆች የሸቃሊት የስንት ወር ደሞዟ? አዲስ የመጡቶቻችን ደግሞ የአንድ አመት ከምናምን ደሞዝ እኮ ነው ማሻላ አላህ ይጨምርላት። እድል ነው እንግዲህ እሷም ሀገሯ ስትወጣ ልክ እንደኛው እርዚቅ ፈልጋ ነው የወጣች። አላህ ግን ከመልካሞቹ ጣላት። በመቀደም ብዙዎቻችን እኔን ጨምሮ እየወቀስናቸው ነበር። አስራ አምስት አመት ሙሉ አስገድደዋት ነው ወይስ ምንድን ነው? ለምን ደህና ደመወዝ አልከፈሏትም? ብቻ ብዙ ነገር ብለን ነበር። ዛሬ ጥብስ የሆነ ወሬ ይዤላችሁ የመጡት። የሀገሬ ልጆች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ እኔ ምሸቃሪት ነኝ፣ ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦች፣ የሀገር ልጆች ማለት ነው፣ አንድ ቪዲዮ አካፍያችሁ ነበር። እንግዲህ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ሆናለች ማለት ነው። ምክንያቱም እንደዚህ ያለ ነገር የተለመደ ስላልሆነ የመጀመሪያዋ ተብሎም እንግዲህ ተዘግቦላታል ማለት ነው። ለሁሉም ነገር ምክንያት አለው። እንዲሁም ደግሞ በዚህ ምክንያት ፈምሳለች ልጅቱ ማለት ነው። አሁን ላይ መነጋገሪያ ሆናለች። ፈምሳለች። መፈመስ በራሱ በዚህ ሰዓት ጥሩ ነገር ነው። እሷ ደግሞ በመጥፎ ነገር ዘር ሃይማኖት ተሳድባ ሳይሆን በቃ በጥሩ አጋጣሚ ሆኖ ነው የፈመሰችው። ይሄ ጥሩ ነገር ነው። እንኳንም ቀናት ልልወዳለሁ በዚህ አጋጣሚ። እሱ ምንድን ነው መሰላችሁ አንድ ኢትዮጵያታችን ከዱባይ ፕሬዚዳንት ጋር ፎቶ ተነስታ ይተናል። ብዙዎቻችን ተቀባብለነዋል። እኔም እንግዲህ እንዳንድ ሸቃላ ደስ ብሎኝ ስለነበር በሰዓቱ ቪዲዮ ሰርቼ ነበር ማለት ነው። ቪዲዮ ላይ ግን ትችትም ምስጋናም አቅርቤ ነበር፣ ሰምታችሁት ከሆነ ትችቱ ምንድን ነው መሰላችሁ አስራ አምስት አመት ሙሉ እንዴት ከእናቱ በነገራችን ላይ ሳልነግራቸው ሀገሬ ልጆች እሱ ምንድን ነው እንዳልኳቸው እኔ ሶሻል ሚዲያ ላይ ከመለቀቁ በፊት ተኝቼ ቆይቼ ስነሳ ነው ሰውዬ ልኮልኝ በዋትሳፕ ያገኙት ብያቸዋለሁ። እና እነሱ ፎቶውን ማየታቸው ነው እንጂ በምን ምክንያት እንደሆነ አላወቁም። በምን ለምን እንደተነሳ ፎቶ አላወቁም። ገብቷቸዋል ብቻ ከእሱ ጋር ስላዩዋት ብቻ ነው። ከዛ በኋላ ሽፍቲ ብለውን፣ በኋላ ስናወራ አይቸዋሉ ምናምን ነገር አልኳቸው። እኔም መረጃው ምናምን ካየው በኋላ ምንድን ነው ምናምን ቢለን ስናጣራ፣ እንዴ ከእናቱ ቤት እኮን የምትሰራ አሉ ምናምን ብዬ ስል እንዴ እናቱ እኮ ሙታለች አሉኝ። እኔም አውቆ ታሪክ የለኝም ትሙት ትኑር አላውቅም። ወላሂ ከምሬ ነው። ግን እናቷ ሙታለች በእርግጥ እናቷ ቤት ውስጥ ያው ቤተሰቦቿ ልጆቿ ስለሚኖሩ ከልጆቿ ጋር እየኖረች እንጂ እናቱ ሞታለች አሉኝ። እላቸዋለሁ እና ከዚያ ቪዲዮ ላይ ብዙዎቻችን አስራ አምስት አመት ሙሉ ሰው ቤት ይከብዳል፣ ባይረዷት ነው ደህና ደመወዝ ባይሰጧት እንጂ ይሄን ያክል አመት አትቆይም ነበር ብለን ነበር። እኔ የምንጨምሮ ማለት ነው እንዴ ሁሉም ነገር ፌክ ነው እንዴ ማለት ከሀብታም ቤት መስራቱ ትርፉ ምንድን ነው ታዲያ? አንድ ኤድ ሲሆን ጥሩ ስጦታ ይሰጣቸዋል፣ እንዲሁም ደግሞ ጥሩ ክፍያ የሚከፈላቸው ነበር የሚመስለኝ። እና ውሸት ነው እንዲህ ነገር ብያ ያለው፣ ብዙዎቻችንም ወለሽ ነው ምናምን ነገር ብላችኋል። እና ግንኛ ሳናጣራ ነበር ያወራ ነው። ስለ ደሞዟ ስለ ኤድስ ስጦታ ምናምን ያወቀ ነው ወይም በዚያ ሰዓት የተወራ የተዘገበ ነገር የለም። ልጅቷ ብቻ ከሱ ጋር ፎቶ መነሳት ፈልጋ ስትጠይቀው ፈቃደኛ ሆኖ የዱባይ ፕሬዚዳንት እሺ ብሎ ፎቶ እንደተነሳችና ለሰው ልጅ ያለው ክብር ደስ የሚል ነው ብላ አድናቆቷል። እንዲሁም ደግሞ የመጀመሪያዋ ኢትዮጵያዊት ከዶ ፕሬዚዳንት ጋር ፎቶ የተነሳች የሚለው ነገር ብቻ ነበር የተለቀቀው። እሷም ደግሞ ያው ከሱ ጋር ተነስታ ማየት ፍላጎቷ ስለነበር ያንን ፍላጎቷን ብቻ ነበር ሸር ያደረገችል እንጂ እንደዚህ ስለ ንድሮዋ ስንት ይከፈልሻል፣ ደሞዝሽ ምንድን ነው ምናምን የሚለውን ነገር የጠየቃትም አልነበረም በሰዓቱ። እሷም ደግሞ ወታ አልተናገረችም ነበር ማለት ነው። እና የኔ ተከታዮችም ሸቃሌት ሆይ ለኢድ ስንት ሸቀለች፣ እንዲሁም ደግሞ ደሞዟ ስንት ነው አጣርተሽ አምጪ ባላችሁት መሰረት እኔ እህታችሁ ለእናንተ ስል የማልገባበት የማልወጣበት እኮ የለም። መገን መገን ሸቃለት እንዲሁ ከቶ ምን ይሻል ይሻል። እናም የትም ወጥቼም የትም ገብቼም እንግዲህ ትክክለኛው መረጃ ነው ይዤላችሁ የመጣሁት። ልጅቷ ስትናገር አስተናገር እንደሰማሁት እንግዲህ በጣም ብዛት ያለው ሰራተኛ ከዚያ ቤት እንዳለ ስትናገር ሰምቻለሁ። በነገራችን ላይ አይደለም የፕሬዚዳንት እናት ቤት ይቅርና፣ በባለፈው አንዲት ፊሊፒን ሁለት ዓመት ብቻ ነው ሰርቼ መደው የኮሌጅ ትምህርቴን አቋርጭን የመጣው መማርበት አጥቼ ብላ ስትላት የሁለት ዓመት ደመወዟን ሰታ አላከቻት ብያችሁ ነበር። አሁን ያቺ ሸህ አይደለችም ያኔ ከሷ በፊት የነበረችው ምንድነው ባሉ በእኛ ሀገር ጠፋብኝ እዚህም ሸህ ይሏቸዋል እንደዚያ እሷ ቤት ነው ተቀጥራ የምትሰራ ግን እሷ ስትሞት ኃላፊነቱን ስለወሰደች እንጂ ማለት ነው ምንላችሁ ፈልጌ ሄሉ ከእሷ ቤት ራሱ ወደ ስምንት ሰራተኛ አለ ስምንት ሰራተኛ ወንድ ደግሞ በጣም ብዙዎች አሉ ወንድ ራሱ ሁለት ናቸው መሰል ምግብ የሚያበስሉ ያሉት የማት የሚሰራለ ህርስ የሚሰራለ እያለች ስታወራ ይሰማት ማለት ነው። እና በጣም ብዙ ሰራተኞች አሉ፣ ኢትዮጵያዊት አለች ብላለች። እንዲሁም በቃ እናንተ አሁን ይህን ያክል ብር ካዛችሁ ግቡ ምናምን ረን አዲስ ነ መቼም ቢሆን መግባትን አልፈልግም ነበር ያለችው። እና በጥቅሉ የምንላችሁ ነው ያገሬ ልጆች፣ ልጅቱ ተመችቷት እንደምትኖር ወደ ኢትዮጵያ መግባት እንደማትፈልግ ምክንያቱም ሀብታም እኮ ችግር ነው የአገሬ ልጆች እንዳያቸዋት ከሱ ጋር ሆነ የተነሳችበት ልብስ ራሱ ልብሱ እንኳን በራሱ አረ እንኳን ከፕሬዚዳንት ቤት የሚሰራ ከምንም የሚሰራ የማይለብሰው የሆነ ቡቲቶ ነገር ነው። በዛ ላይ ደግሞ የምታሳዝን የሆነች ጭምተት ሴት ሆነች ማለት ነው። አይታችኋት ከሆነ ግን እንዲህ ሙና ገንዘብ ነው የምትፈልገ። አገሬ ልጆች መገን እንዲሁ ምን ይሻልናል እኛ ሰዎች ስንባል ወላሂ እና መሄድ አትፈልግም። ደህና ደግሞ ይሰጣታል። እንዲሁም ደግሞ እንደሰማችሁት እንደሰማችኋት የኤድ የረመዳን ኤድና የአረፋ ሲሆን በጣም ብዙ ብር ይሰጠናል ብላለች ማለት ነው። ገብቷችኋል ኢጃዝ አረፍት ምናምን ይሄዳሉ ካለ የሚከለክለን የለም ብላለች። እና በስሯ በጣም ብዙ ሰራተኞች አብረዋት እንዳሉ ኢትዮጵያኖች እንዳሉ ተናግራለች። በጥቅሉ ልንገራችሁ ለኤርለታ ስንት ሸቀለች ምናምን ያላችሁትን ማለት ነው እስከሁን ድረስ ሰምታችኋል። በነገራችን ላይ መግቢያ ላይ ራሷ ተናግራለች ማለት ነው። እሱ ምንድነው ለኤርለት ብቻ አስራ ስድስት ሺ ድርሃም ድርሃም እየትታያቸዋለች። የኔማር ላንች ስንቱን እንደተወኩት የኔማር ባንች ምክንያት ከስንቱ ጋር እንደተለያዩ ግን ታውቂያለች ግን በጣም እንደምወድሽ ታውቂያለሽ። አንቺ ግን አልጠጋኛሽ። ኧረ ተጠይኝ እስኪ የኔ ማር፣ በመጨረሻም ቢሆን እስኪ እንዲሁ ጠጋ ጠጋ በይ እስኪ። እስከ ዛሬ ርቄያት አሉ ሸቃትን ቀረብ ቀረብ ብልበላት እና እስኪ ቀረብ ቀረብ በይ የኔ ማር። ይሁን በጣም ነው የምወድሽ። በዚህ አጋጣሚ ልንገርልሽ በአንቺ እኮ ነው ሰው የሆንኩት የሚለውን ዘፈን በዚህ አጋጣሚ ልጋብዝሽ፣ በአንቺ ማለት ነው። የኔ ማር እያት እስኪ እያት፣ እኔ ብትንትን ልበልልሽ ነገር ልጆች ወይ ገንዘብ እና እንደሰማችኋት፣ አስራ ስድስት ሺህ ብሩን ግን ከአንድ ሰው ብቻ አይደለም ያገኘ ነው። ልጆቹ የሴትዋ ሴቶቹ ልጆች፣ ወንዶቹ ልጆች፣ የሰውየው ወንድሞች ሁሉ ሰጥተውናል ብላለች። ሲሰጧቸውም ደግሞ ሁላቸውም አንድ አይነት ብር እንደማይሰጧቸው፣ አንዱ አራት ሺህ ብር ይሰጣል፣ አንዱ አምስት ሺህ ብር ይሰጣል። ያስባችታል። በእርግጥ እኔም ጓደኛ ያለች ኳታር ላይ ማለት ነው የዘካ ብር ራሱ አስር ሺህ ያሉ የሚሰጣት ኳታር ላይ ከአሁን በፊትም ነግራችኋለሁ። ለዚሁም ልጇን ይዛ ነው የምትሰራ የሆነች ልጅ ይዛ ማለት ነው። ከዚሁ ልጇን እያሳደገች እና እድል ነው። የሀገሬ ልጆች አላ ሲጥለን ከመልካም ሰዎች ይጣለን። እና በዚህ አጋጣሚ እንዳልኳችሁ ሰበቡን አድረሱ፣ ከአንድ ቤቶች አትዘፍዘፉ የሀገሬ ልጆች። ስትሄዱ ስትመጡ ምናልባይ እንዲሁ አላ ብሎት ከደህና ሰው እንደዚህ ከባለስልጣኖች ውስጥ ሊጥላችሁ ይችላል። አንዲት ልጅ ሳውዲ ነበረች የማውቃበት ቲክቶክ ማለት ነው። ግን ብራቸው አይበረክትም መሰል ልንገራችሁ ወላሂ እና ያች ልጅ የኢድ ስጦታ ብላ ማለት ነው ስድስት ሺህ ብር ዝም ብሎ ጅማ ቀን ስጦታ ብላ ሶስት ሺህ ብር ምናምን ተሰጠው እያለ ቲክቶክ ላይ እየለቀቀች አህት ነበር ትልቅ ሴት ነች ደግሞ ማለት ነው። አንዲት ልጅ ኢትዮጵያ እንዳለቻት እራሷ ስትናገር፣ እንዲሁም ቪዲዮ ላይም ስታካታታይ ነበር ማለት ነው። ከዛ በቃ ሀገሬ ልግባ ምናምን አለችና ገንዘቡ ሲሞላ ሴደላት በቃ ቆረጠችና ሄደች። ከዛ ከሄደች በኋላ ግን ወላሂ በጣም ነው የተበሳቆለችው። ብታይ ቲክቶክ ቪዲዮ የምሰራበት ራሱ ብር አጣው ገንዘብ የሁሉ ከሳሰረ ባዶ ቀረው፣ እያለች ነበር እንዴት ነው እንደሆነ ባላቅም ማለት ነው። እና አሁን ኢትዮጵያን ያለች የሆነች ትንሽ የቡቲክ ነገር ጀምራ የልጆች ልብስ ምናም በጣም የሚያሳዝን ህይወት እየገፋች እንዳለ በቲክቶክ ወታስትናገር ሰምቻታለሁ። እና ዋናው ግን ደግሞ በረካ ነው። የምንሰራውን የምናገኘውን ነገር እንደ አላህ ለበረካ ይበልልን፣ አላህ በረካውን ይጣልበት። የሀገር የልጆች ሸቃል እስከ ዛሬ ከአንድ ቤት ከመዘፍዘፍ ዘወርወር ብላ ቢሆን ከፕሬዝዳንት ቤት ይደርሳታል። ወይም ደን አቋራሽ ሆና ግን ታረፍት ላይ ቁጭ ብላ ፎይ ትል ነበር ማለት ነው። ይሆና ል ማር በትም ሄንስ ማናየበት አልሐምዱሊላ ስለሁሉም ነገር ሁሉም የተጻፈለት ነው የሚበላ ስለዚህ ሸቃሎች ዬ ለኤርለታ የሸቀለችው አስራ ስድስት ሺህ ድርሃም ነው የዱባይ ፕሬዚዳንት ስንት ሰጣት ለይቶ ካላችሁ እሱ ስንት እንደሰጣት አልተናገረችም አራት ሺህ አምስት ሺህ ነው የሚሰጡት ብላለች ያ ማለት ወይ አራት ሺህ ወይ አምስት ሺህ ሰጥቷት ይሆናል እና በአባዬ በጣም ነው የምንወድ በነገራችን ለእኔ የዱባይን ፕሬዚዳንት በጣም ነው የምወድ ወላሂ በጣም ማለት ነው። ለምን መልካም ሰው ስለሆነ፣ ህግ አክብረን ህግን አክብራችሁ ከኖራችሁ ልክ እንደዚህ አብራችሁ ነው የምትኖሩት። አይታችሁ ከሆነ ማህበራዊ መገልገያ ቦታዎች ስትሆን ወላሂ ምንም አያግሏችሁ ማለት ነው። ምንም በቃ እንደኛ ሀገር በሙስና እንደኛ አገር ስለቀላ ስለወፈረ ስለአጠረ ስለውቀጠን አይደለም። በቃ ተራችሁን ጠብቃችሁ በስነ ስርዓት ነው የሚያስተናግዷችሁ። ይሄን የሚያደረገው ማነው? ጀግና መንግስት ስላላቸው ነው። እና እናቶቻችን አላህ አብዝቶ ጨማምሮ ይስጣችሁ። ሌላ ምን ይባላል? አንዷ ገና አዲስ ነኝ፣ ሁለት ልጆች ነው ወልጄ የመጣው። መቼም ቢሆን አልንቀሳቀስም ብላለች። ሄዱና ከሀገራቸው የሆነ ነገር አድርጉበት፣ በሱ ብረስ ይባሉ ማለት ነው። እናማ ይታደሉታል እንጂ አይታገሉትም ብሏል ያገረ ሰው። እና ለእኛማ ለመልካም ነገር ይስጠን፣ እንደኛንም ሰርፕሬዝ የሚያደርግ እስኪ ይስጠን። በሉ እናንተ ዮችን ሸቃለት እዬ በመጨረሻም፣ ከዱባይ ሳትወጪ የዱባይ መንግስት ያገናኝሽ እና ጀባ ይበለሽ በሉኝ እስኪ።